በጣም ሰላም ሰላም፣ ጤና ይስጥልኝ እንዴት ናችሁ? እንግዲህ እንደምትመለከቱት ዛሬም እዚህ ጋር ፊደሎችን እያነበብን እስከ መጨረሻው የምናቸው የሆና ማት ነው። እንደምትመለከቱት እዚህ ጋር የተለያዩ ፊደሎች አሉ። እነዚህን እያነበብን እስከ መጨረሻው የምናቸው የሆና ማት ነው። ተከታተሉኝ። ከዚያ በክን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትሳፕ እና በቴሌግራም አናግሩን ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት ዛሬ ፊደሎችን ከመጀመሪያው እስከመጨረሻው ከመጨረሻው በዚህ መልኩ እያነበብን የምና የሆነ ማለት ነው። ተከታተሉ። እሺ፣ እንግዲህ እንደምትመለከቱት እንግዲህ ከሀ እንጀምራለን። ከሀ እንጀምርና እስከ መጨረሻው እያነበብን የምናቸው የሆነ ማለት ነው። ተከታተሉኝ፣ እንጀምር። እሺ፣ እንግዲህ እንደምትመለከቱት እዚህ ጋር ከሀ ላይ እንጀምራለን።

ሴ ስ ሶ እንደዚህ ብለን በቀላሉ እናነባቸዋል ማለት ነው። እንግዲህ ፊደሎች ድምጻቸውን እንደዚህ እየቀያየርን እናነባቸዋል ማለት ነው። ከዛ ቀጥለን ረ ሩ ሪ ራ ሬ ር ሮ እንደዚህ ብለን በቀላሉ ማንበብ ይቻላል ማለት ነው። እንደዚህ ብለን በቀላሉ እናነባቸዋል ማለት ነው። ከዛ ቀጥለን በድጋሚ ሰ ሱ ሲ ሳ ሴ ስ ሶ እንደዚህ ብለን እናነባቸዋለን። እንግዲህ በዚህ መልኩ ፊደሎችን እያነበብን እናቸዋለን ማለት ነው። እንግዲህ ከዛ ቀጥሎ ደግሞ ወደሚቀጥሉት እናልፋለን። እሺ፣ እንግዲህ ቀጥሎ የምናገኛቸው እዚህ ጋር የሸ ፊደሎች ወይም የሸ ቤተሰቦች ናቸው ማለት ነው።

ቤብቦ እንደዚህ ብለን በቀላሉ እናነባቸዋለን። እንግዲህ እነዚህ በአጠቃላይ ፊደሎችን እንደዚህ አድርገን በቀላሉ ማንበብ ይቻላል ማለት ነው። ከዛ ቀጥለን ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼች እሺ። ከዛ ቀጥለን ሃ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን እናነባቸዋለን። እንግዲህ ፊደላት ይሄን ይመስላሉ ማለት ነው። በአጠቃላይ በዚህ መልኩ እያነበብን እናያቸዋለን። እንግዲህ ከዛ ቀጥሎ ነ ኑ ኒ ና ኔ ን ኖ። እንደዚህ ብለን እያንዳንዱ ፊደሎችን ቅርጻቸውንና ድምጻቸውን ማዛመድ አለብን ማለት ነው። እንግዲህ ድምፅና ቅርጻቸውን እንዴት ማዛመድ አለብን የሚለውን ስናይ ድምፃቸውና ቅርጻቸውን ማዛመድ የምንችለው ለምሳሌ ከመጀመሪያው ጀምረን ነ ብለን የነምናይ ቅርጽ አለው ይሄ መደበኛውን ቅርጽ እንይዛለን። ከዛ ኑ ኑ ብለን በተወሰነ መንገድ ድምጻችን ስንቀይረው ወይም ድምፁን ስንቀይረው ደግሞ የፊደሉ ቅርጽ ራሱ ይቀየራል። ስለዚህ ኑ ሁሌም እንደዚህ አይነት ቅርጽ መኖሩን መገንዘብ አለብን ማለት ነው። ከዛ ቀጥሎ ኒ እንደዚህ እያልን አጠቃላይ ሌሎችን በዚህ መንገድ እንይዛቸዋለን ማለት ነው። እሺ ከዛ ቀጥለን የምናገኘው እዚህ ጋር የኛ ቤተሰብ ነው ማለት ነው። ኙ እኚ ኛ እኚ እንደዚህ ብለን በቀላል እናነባቸዋለን። ከዛ ቀጥለን አ ኡ ኢ አ ኤ እ ኦ እንደዚህ ብለን እናነባቸዋለን። ከዛ በመቀጠል ከ ኩ ኪ ካ ኬ ክ ኮ እንደዚህ ብለን እናንባቸዋለን። እንግዲህ ፊደላት ይህን ይመስላሉ። በዚህ መንገድ በቀላሉ ማንበብ እንችላለን ማለት ነው። እንግዲህ እነዚህን ድምጻቸውን፣ አጠቃላይ ስማቸውን በጠቅላላ ካወቅን በኋላ ማንኛውም ቃላትና ስሞችን በቀላሉ መስራት እንችላለን ማለት ነው ወይም መጻፍ እንችላለን። ስለዚህ እነዚህን በደንብ ቅርጻቸውን ድምጻቸውን አጠቃላይ የፊደል ባህሪያትን በደንብ ማወቅ አለብን ማለት ነው። እሱንም ለማድረግ ፊደሎችን እነዚህን ደጋግመን በመጻፍ እንዲሁም ደጋግመን በማንበብ በቀላሉ ልንዛቸውን እንችላለን ማለት ነው። ከዛ ቀጥሎ አ ኡ

መጻፍ እና ማንበብ ትችላላችሁ። እሺ። ከዛ በመቀጠል ወ ው ዊ ዋ ዌ ው ወ እንደዚህ ብለና እንባችኋለን። ከዛ ቀጥለን አ ኡ ኢ አ ኤ እ ኦ እሺ። ከዛ ቀጥለን ዘ ዙ ዚ ዛ ዜ ዝ ዞ እንደዚ ብለን እናነባቸዋለን ማለት ነው። ከዛ ቀጥለን ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ የ ይ ዮ እንደዚህ ብለን በቀላሉ ፊደላትን በዚህ መንገድ ማንበብ እንችላለን ማለት ነው እንግዲህ